ታላቁ ንጉስና በእግዚአብሔር የተወደደው ሰው እንዴት የገዛ ልጁን ሰቆቃ በዝምታ ሊመለከት ቻለ? በጎልያድ ፊት ጮክ ብሎ የተናገረው ብላቴና በገዛ ቤቱ ውስጥ ለምን ዲዳ ሆነ? በትውልዱ የተከበረ መሪ የዝምታው እስረኛ ሆኖ ለቤተሰቡ ጥፋትን እንደምን አመጣ? በንጉሥ ዳዊት ቤት እጅግ አስደንጋጭ ነገር እየተካሄደ ነው። የቤተ መንግሥቱ ግርማ ሞገስ፣ የሀብቱና የወርቁ ብዛት ሁሉ ይህንን እውነት ሊሸፍነው አልቻለም። አንዲት ንጹህና የዋህ ልዕልት በክፉ ሰው አይን ውስጥ ገብታለች። ልቧ በደግነት የተሞላ እጆቿ ለወንድማዊ እንክብካቤ ተዘረጉ ነበሩ። ነገር ግን የየዋህነት ጉዞዋ ወዳልታሰበ የጥፋት አዘቅት እየመራት ነው። አስቡት እስቲ ሊጠብቃት ከለላ ሊሆናት የሚገባው ቤተሰቧ በዝምታ ተውጧል። የንጉሡ ዙፋን የፍትህ ምንጭ መሆን ሲገባው የሐዘንና የሰቆቃ መድረክ ሆኗል። ዝምታው እንደ ከባድ ሰንሰለት እውነትን አሰረ፣ እንደ መርዝም የቤተሰቡን ፍቅር ገደለ። የንጉሥ ዳዊት ዝምታ ለዘመናት ሲነገር የኖረ ዛሬም በልባችን ውስጥ የሚጉላላ ጥያቄን ያስነሳል። አንድ አባት እንዴት እንዲህ ሊወድቅ ይችላል? የዝምታው መዘዝስ ምን ያህል ጥልቅና አስከፊ ነበር? አብራችሁን ሆኑ፣ የዝምታን ክፉ ጎንና በንጉሥ ዳዊት ቤተሰብ ላይ ያደረሰውን የማይፋቅ ጠባሳ አብረን እንመረምራለን። ይህ የትዕማር አሳዛኝ ታሪክ ነው። ፍልስጤማዊውን ጎልያድ በወንጭፍ ድንጋይ ከጣለው ታላቁ ንጉሥ ዳዊት በስተ ጀርባ ሌላ ውስብስብና ብዙ ጊዜ የማይነገር ሕይወት ይገኛል። ዳዊት በርካታ ሚስቶችና ዕቁባቶች አሉት፤ ከእነርሱም ብዙ ወንዶችና ሴቶች ልጆችን ወልዷል። በዚያ ዘመን በነገሥታት ዘንድ የነበረው ብዙ ሚስት የማግባት ልማድ በዳዊት ቤተሰብ ውስጥ ግን ያልተጠበቁ ውጥረቶችና የውስጥ ሽኩቻዎችን አስከትሏል። እያንዳንዷ ሚስትና ዕቁባት የራሷን ልጆች ለዙፋን ለማብቃት ትፈልጋለች። እያንዳንዱ ልዑል በቤተ መንግሥት ውስጥ የራሱን ቦታና ተጽዕኖ ለማስጠበቅ ይጥራል። የንጉሡ ልጆች ምንም እንኳን በአንድ አባት ጥላ ስር ያደጉ ቢሆኑም ልባቸው በተለያዩ እናቶች ፍላጎትና ምኞት የተከፋፈለ ነው። ምንም እንኳን የንጉሥ ዳዊት ዐይኖች የጠላትን እንቅስቃሴ ከሩቅ መለየት ቢችሉም፣ በገዛ ቤተሰብ ውስጥ እየተፈጠረ ያለውን የውስጥ ችግር ለማየት ግን የደከሙ ይመስላሉ። ታላላቅ ውሳኔዎችን የሰጠው ንጉሥ በልጆቹ መካከል ያለውን ቅራኔ ለመፍታትና ፍትህን ለማስፈን የሚችልበት ብርታት ያጣ ይመስላል በንጉሥ ዳዊት ቤተሰብ ውስጥ የየራሳቸው ህልምና ምኞቶች ያላቸው ልጆች ይኖራሉ እጣ ፈንታቸው የተሳሰረ የቤተ መንግሥቱ ውጥረት የየዕለት ኑሯቸው አካል የሆነ ከነዚህ መካከል የታሪካችንን አቅጣጫ የሚቀይሩ ሦስት ወሳኝ ነፍሳት ይገኛሉ አምኖን የንጉሡ የበኩር ልጅ ነው ስሙ ከንግስና ጋር የተቆራኘ ቢሆንም ልቡ ግን በክፉ ፍላጎት ተሞልቷል። የገዛ ስሜቱ ባሪያ የሆነ፣ የሌሎችን ህመም የማያስተውል፣ የራሱን ደስታ ብቻ የሚያሳድድ ነው። በእጁ ያለው ስልጣንና ንጉሳዊ የዘር ሀረጉ ከማንኛውም ህግና ከየትኛውም የሞራል ልጓም በላይ እንደሚያደርገው ያምናል። በሌላ በኩል በአንደበቱ ጣፋጭነት የሕዝቡን ልብ የገዛው አቤሴሎም አለ። በውጫዊ ገጽታው የተረጋጋና ማራኪ ቢመስልም በውስጡ ግን የሚንቀለቀል የፍትህ ጥማት፣ የሚገነፍል የበቀል ስሜት ተዳፍኗል። የእህቱ መገፋት፣ የአባቱ ዝምታ በልብ ውስጥ እንደ ሾህ ተሰንቅሮ ቀንከሌት የሚቆጠቁጠው ቁስል ሆኗል። ይህ ያልተገታ ቁጣና ያልተመለሰ የፍትህ ጥያቄ የአቤሴሎምን እያንዳንዱ ሐሳብና ድርጊት እየመረዘ ወደ አስፈሪ የበቀል መንገድ እየገፋው ይገኛል። በእነዚህ ሁለት ወንድማማቾች መካከል ትዕማር አለች ንጹሃና የዋህ ልዕልት። ነገር ግን ይህ ንጽህናዋና የዋህነቷ ከክፉ ጣዋ ሊያድናት አልቻለም። የእርሷ አሳዛኝ ታሪክ የዝምታ ዋጋ ምን ያህል ከባድ እንደሆነ የሚያሳይ ልብ የሚሰብር ማሳያ ነው። እነዚህ ሦስት ነፍሳት የንጉሣዊውን ቤተሰብ ወዳልታሰበ የውድቀታ ዘቅት ይነዱታል። እያንዳንዳቸው ለሚመጣው ጥፋት የየራሳቸውን ድርሻ ያበረክታሉ። አምኖን በክፉ ፍላጎቱ ምክንያት ልቡ በጭንቀትና በምኞት ተውጦ በሐዘንና በብስጭት ይቃጠላል። ይህን ሁኔታ የተመለከተው የዳዊት የወንድም ልጅ የአምኖን የቅርብ ወዳጅ የሆነው ኢዮናዳብ ወደ እርሱ ቀረበ። ኢዮናዳብ እጅግ ተንኮለኛ ሰው ነው ተብሎ በመጽሐፍ ቅዱስ የተገለጸ ልቡ በክፋትና በማታለል የተሞላ ሰው ነው። የአምኖንን ድክመትና የስሜቱን መታወክ ለራሱ የክፋት እቅድ እንደ መልካም አጋጣሚ ተመለከተው። የንጉሥ ልጅ ሆይ ለምንድነው እንዲህ ከቀን ወደ ቀን እየከሳ የምትሄደው ልብህን የሚቆጠቁጥ ነገር እንዳለ አውቃለሁ ንገረኝ ሲል ጠየቀው አምኖን በህመሙና በጭንቀቱ ተሸንፎ በልብ ውስጥ ያለውን ሚስጥር ለኢዮና ዳብ ነገረው እህቱ ትዕማርን እንደ ተመኛት ይህ ፍላጎቱ እንቅልፍ እንደነሳውና ሰውነቱን እንዳደከመው ተናዘዘ ኢዮናዳብ ይህንን ሲሰማ በልብ ውስጥ ያለው የክፋት እሳት የበለጠ ተቀጣጠለ። የአምኖንን የዋህነትና የስሜቱን መረበሽ ሊጠቀምበት አሰበ። ወዳጄ ሆይ ለዚህ ችግር ቀላል መፍትሄ አለ ሲል ኢዮናዳብ በለሰለሰ ነገር ግን መርዝ በተቀባ ድምፅ ተናገረ። እንደ ታመመ ሰው ሆነ ተኛ። አባትህ ንጉሥ ዳዊት ሊጠይቅ ሲመጣ እህትህ ትዕማር በገዛ እጇ ምግብ አዘጋጅታ እንድትመግብህ ጠይቀው። ንጉሱ የልጁን ልመና አይከለክልም። በዚያን ጊዜ በክፍል ውስጥ ከእርሷ ጋር ብቻን ትሆናለ። ያኔ የልብህን ፍላጎት ታገኛለህ አለው ይህ የኢዮናዳብ ክፉ ምክር የአምኖንን የደከመ አእምሮ በቀላሉ ተቆጣጠረ የሞራል ሉጋሞ የተበጠሰ በስሜቱ የታወረው አምኖን የኢዮናዳብን እቅድ ለመፈጸም ተስማማ የክፋት ዘር ተዘርቷል የጥፋት ወጥመድ ተዘጋጅቷል የንጹሐ ልዕልት ትዕማር ዕጣ ፈንታ በሁለት ክፉ ሰዎች እጅ ላይ ወድቋል አንደኛው በስሜቱ የታወረ፣ ሌላኛው ደግሞ በተንኮል የተካነ። የኢዮናዳብ ክፉ ምክር እንደ ሰደድ እሳት በአምኖን ልብ ውስጥ ተሰራጨ። ያ ያልተገራ ስሜት አሁን መውጫ መንገድ ያገኘ ይመስላል። አምኖን የኢዮናዳብን እቅድ ለመፈጸም ቆርጦ ታሞ አልጋው ላይ ተኛ። የንጉሱ ልጅ መታመም በቤተ መንግስቱ ውስጥ ጭንቀትን ፈጠረ። ንጉሥ ዳዊት የበኩር ልጁን ህመም ሲሰማ ሊጠይቀው ወደ ክፍሉ አመራ። አምኖን አባቱን ሲያይ በደከመ ድምጽ እህቴ ትዕማር መታ በገዛ እጇ ምግብ ብታዘጋጅልኝና ብትመግበኝ ምናልባት አልባት ከህመሜ ድን ይሆናል ሲል መለሰ። ንጉሥ ዳዊት የልጁን ልመና ሲሰማ ልቡ ራራ። ለትዕማርም ወንድሟን እንድትንከባከብ መልእክት ላከባት። በግርማ ሞገስ በተሞላው ሰፊ ቤተ መንግሥት ውስጥ ትዕማር የተባለች ወጣት ልዕልት ትኖራለች። በንጉሥ ልጅነቷ የቅንጦትና የክብር ሕይወትን አግኝታለች። ልቧ በንጽህናና በየዋህነት የተሞላው፣ ይህች ልዕልት ወደ ወንድሟ ወደ አምኖን ክፍል እያመራች ነው። የወንድሟን ህመም ለማስታገስ በገዛ እጆቿ ምግብ ልታዘጋጅለትና ልትንከባከበው ቆርጣ ተነስታለች። በልቧ ውስጥ ምንም አይነት ክፉ ሐሳብ የለም። ለወንድሟ ያላት ፍቅርና ርህራሄ ብቻ ነው እንድትንከባከበው የሚገፋፋት። እንዴት አድርጋ ህመሙን እንደምታስታግስለትና ፈገግታውን እንደምትመልስለት እያሰበች ነው። የአምኖን በር ላይ ስትደርስ በሩን በቀስታ አንኳኩታ ገባች። ክፍሉ ጨለም ያለ ነው። ወንድሟ አልጋው ላይ ተኝቷል። ፊቱ በህመም የተቆራመደ ይመስላል። ትዕማር በስስት ወደ አልጋው ተጠግታ በርህራሄ ድምፅ ደኅንነቱን ጠየቀችው። አምኖን በደከመ ድምፅ እንደታመመና እህቱ በገዛ እጆቿ ምግብ አዘጋጅታ ብትመግበው እንደሚሻለው ይነግራታል። ትዕማር ሳታቅማማ ወንድሟን ለማስደሰት ወደ ኩሽናዋ መራች! በንጹህ ልቧ የወንድሟን ጥያቄ እንደ እውነተኛ የህመምተኛ ፍላጎት ተቀበለችው። እንዴት አድርጋ ጣፋጭና ገንቢ ምግብ አዘጋጅታ የወንድሟን ጥንካሬ እንደምትመልስ ታስብ ነበር። ከጥቂት ቆይታ በኋላ ለወንድሟ አምኖን ያዘጋጀችውን ምግብ ይዛ ተመለሰች። ክፍሉ አሁንም በዝምታ ተውጧል። ትዕማር ከአልጋዋ አጠገብ ተቀምጣ ምግብ ልትመግበው ስትዘጋጅ፣ የአምኖን ጠባይ በድንገት ተለወጠ። ያ የህመም ስሜቱ ጠፍቶ እንግዳና አስፈሪ ፍላጎት በቦታው ተተካ። ሁሉንም ሰው ከክፍሉ አስወጪ ሲል አዘዘ። ትዕማር ግራ በመጋባት ዙሪያዋን ተመለከተች። የአምኖን ፊት ላይ የሚታየው አስፈሪ ስሜት በልቧ ውስጥ ያልታወቀ ፍርሃትን ዘራ። ነገር ግን የወንድሟን ትዕዛዝ ለመፈጸም አላቅማማችም። አገልጋዮቿን እንዲወጡ ጠየቀቻቸው። ክፍሉ ባዶ ሲሆን የአምኖን እውነተኛ ማንነት ተገለጠ። ልዕልቲቱ በድንጋጤ ጮኸች። ነገር ግን ድምጿ በክፍሉ ግድግዳዎች ውስጥ ተውጦ ቀረ። ወንድሜ ሆይ ይህንን አታድርግ፣ ይህ እኮ ነውር ነው ስትል በእንባ እየታጠበች ለመነችው። ነገር ግን አምኖን ጆሮ ዳባ ልበስ አለ። ልመናዋና እምባዋ የፍትወቱን እሳት ሊያጠፉት አልቻሉም። በዚያ ጨለማ ክፍል ውስጥ ልዕልቲቱ ባሰቃቂ ሁኔታ በወንድሟ ከክብር አነሰች። ካስከፊው ድርጊት በኋላ አምኖን ትዕማርን ከክፍሉ አስወጣት። ልክ እንደ ቆሻሻ እየተጸየፈ ወደ ውጭ ገፋት። ቅድም የነበረው ፍቅር በአንድ ጊዜ ጠፍቶ በጥላቻና በንቀት ተተካ። ትዕማር ልቧ ተሰብሮ ክብሯ ተዋርዶ ከክፍሉ ወጣች። ይህ አሰቃቂ ክስተት ንጉሥ ዳዊት ጋር ሲደርስ ቁጣው እንደ እሳት ነደደ። ነገር ግን አምኖንን ምንም አይነት ቅጣት አልቀጣውም። ለተጎዳችው ልጁ ትዕማርም ምንም አይነት ፍትህን አልሰጠም። በንጉሡ ዝምታ ምክንያት የፍትህ ድምፅ ታፈነ፣ የንጽህና ጩኸት ተዋጠ። የንጉሥ ዳዊት ዝምታ ለተጨማሪ ጥፋት በር ከፈተ። የትዕማር ወንድም አቤሴሎም የእህቱን መደፈርና የአባቱን ዝምታ ሲያይ ልቡ በበቀል ስሜት ተሞላ። ለሁለት ዓመታት ያህልም ይህንን ቁጣውን በልቡ ውስጥ አምቆ ያዘ። የበቀል ሰይፉን እየሳለ ትክክለኛውን ጊዜ ይጠባበቅ ጀመር። የንጉሥ ዳዊት ቤተሰብ ታሪክ ከሺህ ዓመታት በፊት የተከሰተ ጥንታዊ ሰቆቃ ብቻ አይደለም። የትዕማር እምባ የአምኖን ግፍ፣ የአቤሴሎም በቀልና የዳዊት ዝምታ ዛሬም በዘመናዊ ቤተሰቦች ውስጥ በተለያዩ ቅርጾች የሚስተዋሉ ልብን የሚሰብሩ እውነታዎች ማሳያ ነው። በታሪኩ ውስጥ ያሉት ክስተቶች የሰው ልጅ ተፈጥሮን፣ ስልጣንን አላግባብ መጠቀምን፣ የዝምታን አጥፊነት ያሳዩናል። የትዕማር ሰቆቃ በቤተሰቡ ውስጥ የሚፈጸም ግፍና በደል ምን ያህል አጥፊ እንደሆነና የፍትሕ መጓደል እንዴት የሰውን ነፍስ እንደሚያቆስል ያስተምረናል። የአምኖን ድርጊት ያልተገራ ፍላጎትና ራስ ወዳድነት እንዴት ሰውን ወደ አውሬነት እንደሚቀይር ያሳያል። የአቤሴሎም በቀል፣ ጥላቻና ምሬት የሰውን ልብ እንደሚያደነድንና ወደ ተጨማሪ ጥፋት እንደሚመራ ያስጠነቅቀናል። ከሁሉም በላይ ግን የንጉሥ ዳዊት ታሪክ የአባትነትና የመሪነት ኃላፊነትን ያሳያል። በህዝቡ ዘንድ የተከበረው ንጉስ በገዛ ቤተሰብ ውስጥ ግን ፍትህን ለማስፈን ልጆቹን ለመጠበቅና እየተንከባለለ የሚመጣውን አደጋ ለማስቆም አልቻለም። ዝምታው ቤተሰቡን መበታተን ብቻ ሳይሆን የመንግስቱንም ሰላም አደጋ ላይ ጥሏል። የዳዊትን ውድቀት ስንመለከት ዛሬም በብዙ ቤተሰቦች ውስጥ የሚታዩ ተመሳሳይ ችግሮችን እንድናስተውል ያደርገናል። በቤተሰብ ውስጥ ግልጽ የሆነ የውይይት መድረክ አለመኖር፣ ችግሮችን በግልጽነት ከመወያየት ይልቅ በዝምታ ማለፍ፣ የፍትህ መጓደል ሲፈጠር አይቶ እንዳላየ መሆን፣ የቤተሰብ አባላት እርስ በርስ መተማመንን ሲያጡና በቅናትና በጥላቻ ሲሞሉ፣ እነዚህ ሁሉ የዳዊት ቤተሰብ ሰቆቃ ዛሬም በተለያዩ ቅርጾች እየተደገሙ ነው። ታሪኩ ወላጆች በልጆቻቸው ሕይወት ውስጥ ንቁ ተሳትፎ እንዲያደርጉ፣ የፍትህና የእውነት ድምፅ እንዲሆኑ፣ እንዲሁም በቤተሰባቸው ውስጥ ፍቅርን መተማመንንና ግልጽነትን እንዲያሰፍኑ ያስተምራል። የአመራር ቦታ ላይ ያሉ ሰዎች ደግሞ በግል ህይወታቸውና በህዝባዊ ኃላፊነታቸው መካከል ያለውን ሚዛን እንዲጠብቁና ስልጣናቸውን አላግባብ እንዳይጠቀሙ ያስጠነቅቃል። የትዕማር፣ የአምኖንና የአቤሴሎም ታሪክ ያለፈ ታሪክ ብቻ አይደለም ዛሬም ለሚኖሩ ቤተሰቦችና ማህበረሰቦች ስለ ፍቅር፣ ስለ ፍትህ፣ ስለ ኃላፊነትና ስለ ዝምታ አስከፊ ዋጋ የሚናገር ሕያው ድምፅ ነው። የንጉሥ ዳዊት ቤተሰብ ላይ የደረሰው ሰቆቃ ከዘመናት በኋላም ቢሆን በህሊናችን ውስጥ የሚያስተጋባ ልብን የሚሰብር እውነታ ነው። የትዕማር እምባ፣ የአምኖን ግፍ፣ የአቤሴሎም በቀል እንዲሁም ከሁሉም በላይ የንጉሥ ዳዊት ዝምታ። እያንዳንዱ ክስተት፣ እያንዳንዱ ውሳኔ ለዛሬው ትውልድ ከባድ ትምህርትን ይሰጣል። ስልጣንና ኃላፊነት የተሰጣቸው ሰዎች ግፍና በደል ሲፈጸም ዝምታን ሲመርጡ የሚያስከትለው መዘዝ አጥፊና ለትውልዶች የሚሻገር መሆኑን ይህ ታሪክ ያሳያል። የአቤሴሎም በቀል ምንም እንኳን ከፍትህ ጥማት የመነጨ ቢሆንም ወደ ተጨማሪ ደም መፋሰስና የቤተሰብ መበታተን አምርቷል። የንጉሥ ዳዊት መንግሥት በውስጣዊ ሽኩቻና በልጆቹ መካከል በተፈጠረ ጥላቻ ተናግቷል። ይህ ሁሉ የሚያሳየው ዝምታና የፍትህ መጓደል የጥላቻና የበቀልን ዘር እንደሚዘሩ እንዲሁም የሰላምና የፍቅርን መሠረት እንደሚያፈርሱ ነው። የንጉሥ ዳዊት ቤተሰብ ታሪክ ያለፈው ዘመን ሰቆቃ ብቻ ሳይሆን ለዛሬው ትውልድ ሕያው ማስጠንቀቂያና የጥበብ ምንጭ ነው። ከብዙ በጥቂቱ የዳሰስነው የዳዊት ብቸኛ ሴት ልጅ የትዕማር አሳዛኝ ታሪክ ይህንን ይመስላል። እስከ ዝግጅቱ ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን፣ አሜን።